የዚህ ልጅ ፎቶ እየለጠፋችሁ በየሚዲያው ይፈለጋል ዌንትድ ዌንትድ ትላላችሁ መች ተደበቀና ነው ሀገር ውስጥ ተቀምጦ ሰፈሩ እየታወቀ የቤት ቁጥሩ ቤቱ እየታወቀ መች ጠፋንና ነው እኛ ሀገሩና ሰፈሩ ቤቱ መች ጠፋን አልጠፋንም እኮ ጠፋን የምል አካል ካለ ይምጣ እስቲ ፈልጌ አጣው ያለ የለም ነገር ግን ችግሩም እንደ ታውቃላችሁ? የምጠይቅ አካል አልተገኘም የምፈልግ አካል ሳይገኝ ይፈለጋል ማለቱ ትርጉም የለውም። ፈላጊ ማነው? እንዲያን መከታተልና መጠየቅ ያለበት ለሙስሊም ቦታዬ እከራከራሉ። ለምን ለመጅልስ ነበር። መጅልሶች ተንጅተዋል። ነቢዩ ተሰደበ፣ እምነት ተሰደበ። ደንታ ያላቸው ምነሱ የራሳቸው ነገር በየቦታ ቪዲዮና ፎቶ መለጠፍ ብቻ ነው። ተነስተው እና ከመንግስቱ አካል ጋር ሂዶ ተቀምጦ በፓርላማ ገብተናል ተወያይተናል ማለት ነው ለጥፉልን። ዑለማዎችም እየተናገሩ አይደለም። ማን ነው የምፈልገው? ፈላጊው ማን ሆኖ ነው? መጅልስ ማንን ፈልጎ ማን ይዞ ያውቃል? ማንን ጠይቆ ማን ለሕግ አቀርቦ ያውቃል? ነቢዩ ስ ላ ሰለምን የሰደበው ሰውዬ ከሱ በላይ አሳዘነኝ። የሕዝብ ሙስሊሙ በቲክቶክ ከማንዙማ ወይም ከነሺዳ ጋር ይሄ እንዲህ እያሉ፣ አሁን ክርስቲያኖችም ጀምረውታል ይሄን ቻሌንጅ ነቢዩን ወዳለው ነቢዩን እንዲህ የሚል ማንዙማ አለ እሱን መልሱ እሱ መሆኑ ነው ከስልሳ ሚሊዮን በላይ የሆነ ለዛውም ኢትዮጵያ ቁጭ ብሎ ነቢዩ ስለ ላ ስለምን ሲሳደብ ከዚህ በፊት ኦሮሚያ ክልል የሆነ ሰው እየተሳድበው ዝም ነው ያለው መጅሊሱ ምን ውክልናው ምን እንደሆነ እኔ ግራም የሚገባኝ ህዝብ ሙስሊሙም ምላሹ ይሄ ነው ወይ ኢትዮጵያ ቁጭ ብሎ ተመልከቱ ኢትዮጵያ ቁጭ ብሎ ነቢዩ ስለ ላ ስለምን ሲሰድ በተከታታይ በየጊዜው ሲሳደብ በቲክቶክ ነው፣ እንዲህ አለ እንደዚህ አለ እያሉ ሴቱም ወንዱም አንድ የሆነበት ወንድ የለም። በቃ በአጭር ቋንቋ ወንዶች ታሳፍራላችሁ። የሙስሊም ወንዶች ሴታ ሴቶች በረመዳን ይህንን ባልናገረው ደስ ይለኝ ነበር፣ እየወጡ ማንዙማሁን ይሄ ነቢዩ ሀቢቢ ደስ የሚል የሚል ምላሽ ስለምሰጡ ክርስቲያኖችም እንደው መስቀል ያደረጉ ፍሎር የጠረረባቸው አሁን እየወጡ ነቢዩ እኔም ክርስቲያንም ብሆን የሚል እያላገጡ ነው። በነገራችን ላይ ሙስሊም ሆኖ ክርስቲያን በሚሰድብም አካል እርምጃ ይወሰድበት። ሙስሊም ሆኖ ተሳድቦ ለታሳላቢ የሚሰጥን ሙስሊም አልደግፎ። ይሄ ግለሰብ ግን በኢትዮጵያ ቁጭ ብሎ ነቢዩ ስላለ ሰለምን ቀና ብሎ ሲሳደብ ሕዝብ ሙስሊም ጎንበስ ብሎ አንገቱን ደፍቶ ሲሄድ አሳፋሪ ትውልድ መኖሩን ከዚህ የበለጠ ሌላም ነገር ቢመጣ ምንም እስላሙን የሚወክል ማጅሊሱ በዚህ ደ